ሄልፕፉል ባይ ዘ ዌይ፣ ግን እኔ አሁን ቆንጆ ሴትን ኦርደር ትደረጋለች፣ ወንድ ልጅ ይገዛታል፣ ምናምን የሚባለው ነገር አንድ ማይመስል ነው። ግን አሁን ቁጭ ብዬ ሳይ ኦርደር ኮ ምትደረጊ ከሆነ ሶፍስቲኬትድ የሆኑ ናቸው ወንዶቹ፣ አይደለም ያላቸው እውቀት ያላቸው፣ ቁጭ ብለሽ ስታወሪ ተማርሽ መሆን አለብሽ። ገብቶሻል? የገረሮች አለቃ መሆን የለብሽም። አንድ ሁለት ደግሞ እውቀት ሊኖርሽ ይገባል። ውበት አለ፣ ዘወዩ ካሪ ዮር ሰልፍ ደግሞ አደለ እንደ ድሬስ ሊኖርሽ ይገባል። አስበሽል። ስለዚህ እኔ አሁን ኤልሹ ኦርደር ስትደረግ ብዬ ቅድም ስነግራቸው ነበረ። ሰሚን ተቆራርጠው፣ ተፈላልጠው፣ ተወጋግተው ኦርደር ያላገኙትስ ምንታይ? እሱ እኮ ነው የሚል ሰው ሚያይሽ እራስሽን እንደምታየው ነው። በነገሮች ላይ ራስሽን ማቶጂ ከሆነ ራስሽን ማታከብሪ ሰው ከሆነ ማንም አያከብርሽም። አንቺ ኦርደር ስትደረጊ ለሸራተን ለእነዚህ አይነት ከበድ ከበድ ላሉ ቦታዎች ነው አደለ እንዴ የምትጋበሽ? እነዚህ እኮ እርጥ ቤት ምና የሚበሉ ሴቶች እኮ ናቸው። እኮ ያብሉት እናቴ ትሙት። ላይ ያልገባኝ ነገር ይሄ ነው። እርጥ ቤት ምናም ማለት የማንንም ሰው ላይ ባላይ ያመቀል ይላል ቁጭ ብዬ የምሰማ አንድ ሰው ብት ነው የእሷ ንግግር ማለት ነው ላይክ ያስቀኛልም፣ የሆነ ለምትናገረቸው ሰዎች አይምሮ ይነካኛል። እኔ አሁን በጣም በብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየውም። በነ ኩን እና በነ ቤትታየ ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አሉባልታ ነው። ኧረ ተይኝ እስኪ ብቻ ተቻያለሽ ልብሽ ፈልጋለሁ አሁን አንቺ ብትናገርኝ ይደብረኛል እኔ ሪስፔክት አረግሻለሁ ለመሰለሽ አንቺ አባትሽ ብልግና አይወጣም ብልግና አይወጣም ቢያንስ እንኳን ዊ ካን ዲል ላይክ ቢሃይንደ ሲን አደለ ከአንደበትሽ ህፃናት ልጆችን ስትሳደቢ የሰው ልጆችን እናት ስትሳደቢ ያላየ እኔ ብቻ ይደብረኛል አንቺ ብትና የሆነ ነገር ብትኝ ይደብረኛል ይሰማኛል እነዚህ ታያቸው እናትሽ እንዲሁን አባትሽ እንዲሁን እንደዚህ አይደል። ለማንኛውም የሶስት ልጆች እናት ኦርደር ማድረግ የፈለገ ምላሳ እየቀለድኩ ነው። እና በጣም ነው የምንወድሽ። እውነት እዚህ አፕ ላይ ኦሮሞ ልጆች በጣም ይወዱሻል፣ እሱን አይቻለሁ። እና ስለምታከብሪኝ ነው የምንወድሽ፣ ስለምትወጅን ነው የምንወድሽ። እና በጣም እናመሰግናለን ኤልሽዬ። አዳምጠሻለሁ። መጥቼ ነገር ውስጥ አታስገቡኝ። ከኔ ጋር ደግሞ ፉክክር አያያዝሽ እኔ ለአማራ ዋጋ ከፍ ያለው እንደዚህ፣ መጀመሪያውንስ ለምን ፉክክር ውስጥ ትገበለሽ? ሌሎች በአማራ ዘፈን የሚሰሩ ሰዎች ጋር ለምን ፉክክር ውስጥ አትገቢም? እና አማራነት ዋጋው ስንት ነው? እንደገና ከኔ ጋ ለምን ከኔ ጋ ለምን ፉክክር ይዝሻል? አሁን ብዙ ሰዎች አሉ አይደለ? በጎጃም ዘፈን፣ በጎንደር ዘፈን፣ በወሎ ዘፈን የሚሰሩ ለምን ከነሱ ጋር ትፎካከሪ? እኔ አሁን በምንም ነገር ከአንቺ ጋር ራሴን አፎካክሬ አላውቅም፣ ለአፎካክርም አልችልም። ፉክክ ሁልጊዜ አንቺ ላይፍሽ ፉክክር ላይ ነው። ብቻ አትፎካከሪ ከማንም ጋር። ለራሴ ዋጋ ከፍ ያለው ለአማራነት ብለሽ ነው የምታስቢው ከሆነ ደግ አደረግሽ። አትፎካከሪ ከማንም ጋር። ከአንቺ በላይ ዋጋ የከፈለ ሰው ከሌለ አትፎካከሪ። በቃ ጀስት ሊቭ ዮር ላይፍ ኑሮሽን ኑሪ። ደያረ ቲቪ ውስጥ እንዳትገኝ። በቃ አሁን ታብታብ አድርጉ፣ 300 ሺህ አስገቡ።